ጥና ክማርማዎቻችን አጫጭር ስፖርታዊ ጉዳዮቻችን ከዚህ በመቀጠል እንመለከታለን። ቅድሚያ የምናነሰው የሴቶች ብሔራዊ ቡድናችን ዛሬ ወሳኝ ጨዋታ ያደርጋል፣ ታንዛኒያ ዳሬ ሰላም ላይ ብዙ ያልተወራለት ነው፣ ግን ገድላቸው ትልቅ ነው አለ በጣም በጣም። የመጨረሻ መቶ ሰማንያ ደቂቃ እንግዲህ የኢትዮጵያ ሴቶች ብሔራዊ ቡድን ታንዛኒያ ላይ ዛሬ ወሳኝ ጨዋታ ይጠበቃል። በመልሱ አዲስ አበባ ላይ ይጫወታሉ። ደርሶ መልስ ካሸነፉ የአፍሪካ ዋንጫ ይገባል። ሞሮኮ ነው ማየት ነበር የሚዘጋጀ ሶች ሞሮኮ አይደል ካልተሳሳትኩኝ ዞሮ ዞሮ በአፍሪካ ዋንጫ የሚሳተፍ ይሆናል። ና ወሳኝ ጨዋታ ነው። ምን አዲስ አለ ከዚህ ጨዋታ ጋር በተያያዘ አሉት ያ አልተወራለትም ብዬ አስባለሁ በዚህ ፕሮግራም ላይ ያንሰቸዋለሁ። ጋዜጣ መግለጫውን በተመለከተ ውስን ሚዲያዎች ነው የነበሩት፣ አራትና አምስት ሚዲያዎች ነበሩ እና ይሄ መሆን የለበትም ከአስራ አራት ዓመት በኋላ አፍሪካ ዋንጫን መግባቱ የተቃረበ ብሔራዊ ቡድን እንደዚህ አይነት መነሳሳት ያስፈልገዋል፣ ከፍተኛ የሆነ ዘገባዎች ተደራሽ መሆን ነበረባቸው የሚል ሀሳብ አቅርበን ነበር በሲዲ ስፖርት ፕሮግራማችን ላይ እና ከብሔራዊ ቴሌቪዥን ጣቢያዎች ጋር አንዳንድ መረጃዎችን ሳሰባስብ ነበር እና ይሄኛን ፕሮግራም ከሰሙ በኋላ የሙያ ባልደረቦቻችን ሀሳቦችን ለማካፈል ሙከራ አድርገዋል እና ትንሽ የኢትዮጵያ እግር ኳስ ፌዴሬሽን በሩን ዝግ ያደርገው ይመስላል የሚል ሀሳቦች መጥተዋል እና ተጫዋቾችን ኢንተርቪው ማድረግ አይቻልም፣ አሰልጣኝ ኢንተርቪው ማድረግ አይቻልም የሚል ትዕዛዝ ከኢትዮጵያ እግር ኳስ ፌዴሬሽን ተላልፈዋል። እና በዛ ምክንያት ነው እኛ እዛም መግለጫ ላይ ቀረ ነው የሚል ሀሳባቸውን ከብሔራዊ ቴሌቪዥን ጣቢያዎች አንዳንድ ጋዜጠኞች ለእኛ መረጃውን አጋርተዋል። ሌሎች ደጋፊዎችም ቅሬታ አቅርበዋል። ለምሳሌ ብሔራዊ ቡድኑ ሲሄድ በደንብ አልተሸኝም ማለት ደጋፊዎች ኤርፖርት ሄደው አሉ። የዋሊያ ፈን ሌሎች የኢትዮጵያ ብሔራዊ ቡድን ደጋፊዎች አሉ በማህበር ደረጃ ና ትልቅ ትልቅ ፓወር ያላቸው ደጋፊ አስራ ሁለተኛ ነዋል። ይሄ ይባላል ከሜዳ ውጭ ያለ ሌላው አበረታች ነው ይባላል። እና ለምሳሌ ደጋፊዎች ቃል የኢትዮጵያ ሴቶች ብሔራዊ ቡድን ወደ አፍሪካ ዋንጫ የሚገባ ከሆነ እንዲህ እናደርጋለን የሚል ቃል መግባቶችን፣ ጥሩ ሽልማቶችን፣ ጉርሻዎችን እንዲመቻች የኢትዮጵያ እግር ኳስ ፌዴሬሽን በሩን ዝግ አድርጓል። እንግዲህ ልብ በል ሶፊ የቀረው ሁለት ጨዋታ ነው። ዛሬ አንደኛው ይከናውናል። ቀጣይ ሳምንት አንደኛው ይደረጋል እና ዊሾችን ለማድረግ ሉሲዎቹ ከ14 ዓመት በኋላ አፍሪካ ዋንጫ የሚቀላቀሉ ከሆነ ለእያንዳንዳችሁ እንደዚህ አይነት እንደዚህ አይነት ሽልማቶችን እንሰጣለን የሚሉ ደጋፊዎች ሞልተው ነበር። ኢቭን ስፖንሰርሺፕ ራሱ ያገኙ ደጋፊዎችን አግኝቻለሁ እና የኢትዮጵያ እግር ኳስ ፌዴሬሽን አርቋቸዋል የሚል ሀሳብ ወጥቷል። ከዛ በተጨማሪ ቲሙንም ሄደው የማበረታታት ነገር ነበረ። ይህንን ነገር አልፈቀደም ፌዴሬሽኑ ተብሏል። እና ያው ኢትዮጵያ ሲባል የሁሉም ነው አይደል? ብሔራዊ ቡድን የኢትዮጵያ እግር ኳስ ፌዴሬሽን አይደል? የሁሉም ብሔራዊ ቡድን ማለት የሁሉም ህብረተሰብ እና በደንብ ከፍ ሊደረግ ይገባል የሚል እሳቤ አለ። እስካሁን ባለ መረጃ መሰረት ሁለተኛው ጨዋታ አዲስ አበባ ላይ ይደረግ፣ ኢትዮጵያ ላይ ይደረግ አልታወቀ። ማለት ኢኒሴንስ አዲስ አበባ ማለት ወይ አበበ ቢቂላ ወይ አዲስ አበባ ስቴዲየም፣ ካልሆነ ደግሞ ድሬዷ ደግሞ ሊደረግ ይችላል የሚሉ እሳቤዎች አሉ። ግን እስካሁን ምንም ጥርት ያለ ነገር የለም። እና የኢትዮጵያ ሴቶች ብሔራዊ ቡድን መልካም ውጤት እንዲገጥመው እንመኛለን። አስራ አንድ ሰዓት ላይ የሚደረግ ጨዋታ ነው። አዛም ቲቪ አስተላልፈዋል የሚል መረጃዎችን ስመለከት ነበር። ጨዋታውን በምን አይነት መልኩ ትመለከቱታላችሁ የሚለውን እኛም በፌስቡክ ገጽቶቻችን ለማጋራት ሙከራ እናደርጋለን። ከዚሁ ጋር አስታኬ ግን አንድ ነገር ማነሳ፣ ሶፊ ምንድነው ይሄ አሁን ኢትዮጵያ መድን የአፍሪካ ቻምፒዮንስ ሊግ ጨዋታውን ወደ ምድብ ለመግባት የሚያደርገውን ማጣሪያ ጨዋታ ኢትዮጵያ ላይ አያደርግም ተብሏል። አበበቂላም ድሬድዋም አዲስ አበባ ስቴዲየምም አያደርግም ተብሏል። እና ከዚህ ጋር በተገናኘ አንዳንድ መረጃዎችን ለማጥራት ሙከራ ማድረግ ያስፈልጋል ብዬ አስባለሁ። ደጋፊዎች ቢሳሳቱ ምንም ችግር የለው፣ ደጋፊዎች ናቸው። ግን አንዳንድ ሚዲያዎች ላይ ያየኋቸው ክፍተቶች አሉ ብዬ አስባለሁ እና የድሬድዋ ስቴዲየም በተመለከተ የድሬድዋ ስቴዲየም ተርፉ ያጫውታል ተርፉ ፍቃድ አግኝተዋል። ፊፋ ድረገጽ ላይ ገብታችሁ የትኛው ሚዲያ የፊፋ ድረገጽ ላይ ልክ እንደ ደቡብ ሱዳኑ የጁባ ስቴዲየም የሀላባ ስቴዲየም ና የድሬዳዋ ስቴዲየም የፊፋን መስፈርት ያሟላል መጫወቻው ሜዳው። ይህ ማለት ግን መጫወቻው ሜዳው አሟላ ማለት ግን ስቴዲየሙ ኢንተርናሽናል ጨዋታ ማጣሪያዎችን ወይም የአፍሪካ ዋንጫዎችን ማድረግ ይችላል ማለት አይደለም። ሌሎች ከፒቹ ውጪ ያሉ ስራዎች መሰራት ማለቅ አለባቸው ይላል። እና አንድ ነገር ለማንሳት ያክል ለምሳሌ አሁን ከስቴዲየሙ ሳር ውጪ ማሟላት ያለባቸው ብዙ ነገሮች አሉ። የሚዲያ ሩም፣ ቪአይፒ፣ መልበሻ ቤት ምናምን። እነዚህ ብዙ በጣም ውስብስብ ናቸው። እና ለምሳሌ የድሬሲንግ ቲም ላይ ቢያንስ ይላል አምስት ሻወር ያስፈልጋል። ቢያንስ አምስት መጸዳጃ ቤት ያስፈልጋል። ሎከሮች፣ ታክቲካል ቦርድ፣ ሆት እንድ ኮልድ ዋተር የተለያዩ በቃ መመዘኛዎች አሉ እና እነዚህ ሁሉ ቢያንስ ኖረው ነው የካፍን መስፈርት የሚያሟላው አንድ ስቴዲየም። እና አበ በቂላ ስቴዲየም እኮ እስካሁን ድረስ እኮ ጨዋታ ሲያደርግ እኮ የካፍን አሟልቶ እኮ አደለም። የትኛው አበ በቂላ ሻወር ነው የሚሰራው? የትኛው አበ በቂላ መጸዳጃ ቤት ነው ሲሰራ የነበረው? ግን በቃ በህይወንታ ያለ ነገር ስለነበር ዝም ብሎ በኮሚኒኬሽን የመጣ ነገር ስላለ ነው እንጂ አሟልቶ አደለም አበ በቂላ እስካሁን ድረስ ሲጫወት የነበረው። የድሬዳዋ አስቴዲየም መጫወቻው ሳር ከአበበ በቂላ እንደሚሻል ማሳያ ነው። ምን ጥያቄ የለው፣ ማንም የሚያሰክራል ይሄን ነገር እና ከዚህ አኳያ ይሄ በትርፍ ሰዓታቸው የሚሰሩ ጋዜጠኞች አሉ። ለምሳሌ እዚህ ጋር የባንክ ባንክ ቤት እየሰራ ልክ አንድ ሰዓትና ሰላሳ ደቂቃ አየር ሰዓት ሬዲዮ ጣቢያ ላይ ሲያገኝ ራሱን እንደ ሙሉ ጋዜጠኛ የሚያይ ጋዜጠኛ ፕሮቫይድ ዴሊቨር የሚያደርገው መረጃ ልክ አይደለም ብዬ አስባለሁ። እና ሙሉውን ሙሉውን መረጃ አጥርተህ መናገር አለበት እና ኢትዮጵያ መድን ኢትዮጵያ መድን ጨዋታውን አዲስ አበባ ላይ ማያደርገው ከሜዳ ጋር ሳይሆን ፖለቲክስ ስለሆነ ነው። ኢትዮጵያ መድን የሚገጥመው ፒራሚድ ነው። ፒራሚድ የግብጽ ቡድን ነው። የግብጽ ቡድን ደግሞ ኢትዮጵያ ላይ መጫወት አይፈልግም። መጡ ባለው ነባራዊ ሁኔታ ከአባይ ግድብ ጋር በተገናኘ ከተለያዩ ነገሮች ጋር የጂኦ ፖለቲክስ ነገር ነው እና ሜዳውን ለማጣጣል የሚደረጉ ነገሮች ሀሰተኛ ናቸው። አሁን ሲዲ ስፖርት ፌስቡክ ገጻችን ላይ ሙሉውን ይፋ እናደርገዋለን። ፒች ና ከፒች ውጭ ያሉ ነገሮች ሲደመሩ ነው የአንድ የሀገር ስቴዲየም ኳሊፋይድ የሚሆነው። እና አርቲፊሻል ተርፍን ቼክ የሚያስደርገው ፊፋ ነው ካፍ አይደለም። አሁን ከፊፋ የመጣ ግለሰብ የአርቲፊሻል ሳሮችን ነው ክሮስ ቼክ የሚያደርገው። ናቹራል ሳር ሲሆን ደግሞ ካፍ ነው ይሄን ነገር ቴስት የሚያደርገው። ናቹራል ሲሆን አሁን አዲስ አበባ ስቴዲየምን ካፍ ነው ቴስት የሚያደርገው ኳሊፋይድ ነው አይደለም የሚለው ነገር። አርቲፊሻል ሲሆን ግን ከፊፋ ነው ሰው የሚመጣው። ይሄ መታወቅ አለበት እና አንዳንዴ ልዩነቱን ሳናቅ ለፈረጃ ባንቸኩል ብዬ አስባለሁ። ና ይህንን ነገር ተደራሽ ማድረግ እንፈልጋለን። ለዛ ነው ግን በነገራችን ላይ የካፍ ሴትዮ እዚህ ናት። ከኬንያ የመጣችው ሴትዮ ና የኢትዮጵያ ሴቶች ብሔራዊ ቡድን ሁለተኛ ጨዋታ እዚህ እንዲደረግ ከፍተኛ ጥረት እየተደረገ ይገኛል። ግን ሳታየው ነው በነገራችን ላይ የኢትዮጵያ መድን ጨዋታ ከኢትዮጵያ ውጭ የተደረገው ምንም ጭራሽ ሷ ሳትገመግም ግምገማ ሳትልክ የተፈረደው ና ያው ካፍ መቀመጫ ቤት እንደሆነ ይታወቃል። ግብጽ ነው። ኢትዮጵያ ምድር የሚገጥሙ ዋ ነው ፒራሚድ ግብጽ ቡድን። ስለዚህ ፖለቲክስ ስላለው ነው እንጂ ሜዳው ብቁ አይደለም ብቁ ነው በሚል ጉዳይ አይደለም የሚለው ሀሳብን እዚህ ጋር ጥርት ብዬ መናገር እፈልጋለሁ። በፌስቡክ ገጻችን ላይ ከታን ኢንጂነሪንግ ባለሙያዎች ጋርም አንዳንድ ሰዎችን አምጥተን እዚህ መረጃውን ተደራሽ ለማድረግ ሞክራለን። በደንብ ግልጥ ብሎ ማለት ነው። እውነት ነው። እሺ፣ መልካም እድል ለኢትዮጵያ ሴቶች ብሔራዊ ቡድን እንግዲህ በኋላ ላይ የሚመቻቸው አበረታቱ፣ ጨዋታውን ተመልከቱት። የሴቶች ብሔራዊ ቡድን ኢትዮጵያ ከታንዛኒያ ጋር የመጀመሪያው ዙር በዳር ኤስ ሰላም፣ መልሱ ደግሞ እንግዲህ ከተሻለ፣ በኢትዮጵያ ካልሆነ በገለልተኛ ሜዳ የሚከናወን ይሆናል። ማንቸስተር ዩናይትድ የሪያል ማድሪዱን የአጥቂ መስመር ተጫዋች ለማስፈረም እንቅስቃሴ ጀምሯል። ኢንድሪክ ነው። ኢንድሪክ የ18 ዓመቱ ታዳጊ ብዙ የተወራለት አዲሱ ፔሌ አዲሱ ሜር እየተባለ ብዙ የተነገረለት ተጫዋች ነው። ግን ሪያል ማድሪድ አሁን በቂ መጫወቻ ጊዜ እያገኘ አይደለም ቦታው ላይ ያሉት የአጥቂ መስመር ተጫዋች ብዙ ናቸው። እነ ባፔ፣ እነ ቪኒሲየስ ጁኒየር፣ እነ ሮድሪጎ የመሳሰሉ ተጫዋ ጋርሺያ ወጣቱ የአጥቂ መስመር ተጫዋች በክለብ ዓለም ዋንጫ የተመለከት ነው። ብዙ ተጫዋቾች አሉ እና ኢንድሪክ ቦታ አላገኝም ልቀቁኝ ብለዋል። ተስማሙ ዛሬ ለመልቀቅ ሪያል ማድሪዶችም አምኖበታል። በቋሚነት ሳይሆን በጊዜያዊነት ለመልቀቅ እና ከፍተኛ ፍላጎት ያሳየው ክለብ ማንቸስተር ዩናይትድ ነው። እንድሪክን አሰልጣኝ ሮብን አሞኒም ከኔ ያጫወት ጋር የሚሄድ ተጫዋች ብሎ አምኖበታል። እንድሪክን በዘጠኝ ቁጥር ሚና ለማጫወት ሴሽኮ ምን ሊያደርጉት ነው የሚለው ግን አልገባኝም። እኔ እንዴት እንዴት አርጎ ሊያጫወት እንዳሰበ አልገባኝም። ሜቢ እንግዲህ አይ ቤንች ነው የሆነ መጡ እዚህም ያው አሁ ግን ከሆነ ምን ሊያደርግ ይመጣል? ማስተማመኛ ሳያገኝ አይመጣም። እሱም ያለው ለዓለም ዋንጫ ለመመረጥ ነው ያለው። ለ2ለ የአሜሪካ ዓለም ዋንጫ ለመመረጥ በቂ የጨዋታ ጊዜ የማገኝበት ሜዳ ወይም ክለብ መሄድ እፈልጋለሁ ነው ያሉት ና ማንቸስተር ዩናይትድ ዙሮ ዙሮ የዚህ ተጫዋች ዋነኛ ፈላጊ ነው። ብቅ ያለው ማንቸስተር ዩናይትድ ነው። በምን መልከት በምን መንገድ ሮበን አሞሪም ለመጠቀም አስበዋል? በቀጣይ እንግዲህ አብረን የምንመለከተው ጉዳይ ይሆናል። ሮበን አሞሪምን እንግዲህ ማንቸስተር ዩናይትድ ደሞዙን ብቻ ነው የሚከፍለው፣ በውሰት ነው የሚያመጣው። ግን በዚህ ሶፊ ጎል ሲያስቆጥር ራስኮ በጣም ብዙ ሺ ፓውንድ ነው የሚከፈለው ለብራዚሉ ክለብ። ከየት ነበር የመጣው? ከፓልሜራስ ከፓልሜራስ መሰለኝ እና አንድ ጎል ባስቆጠረ ሰዓት ብዙ ሺህ ፓውንዶችን ነው ሪያል ማድሪድ የሚከፍለው። ኦልሞስት ወደ ሶስት መቶ ሀምሳ ሺህ ፓውንድ ይመስለኛል፣ ወይ ዩሮ ወይ ፓውንድና ሲያስቆጥር ውላቸው ላይ አለና፣ ይሄ ራሱ አንደኛው ከስምምነቱ ላይ ጥያቄ የሚያስነሳ ጉዳይ ነው። ይህ ለማለት ነው በጣም አሪፍ። ሌላው እንግዲህ ኬቬን ድብሩነ ህይወት በናፖሊ ጥሩ የጀመረ ይመስል ነበረ። አሲስቶችም ጎሎችን እያደረገ ነው። በተመሳሳይ ራስ መስ ከተሸነፉ በኋላ አንቶኒዮ ኮንቴ የጣታችሁን የቀጠሩት ኬቨን ድብሩ ነው። እምነግረውን አይሰማም፣ ታክቲካል የሚሰጠውን ነገር ስቶ በራሱ የሚንቀሳቀሰው ነው። እኔ የሚሰጡት ታክቲክ ሌላ ነው፣ እሱ የሚሰራው ሌላ ነው ብሎ ቃል በቃል ተናግረዋል። ይንን እና በኬቨን ድብሩነ እና በአንቶኒዮ ኮንቴ መካከል ለሁለተኛ ጊዜ ነው በዚህ ውድድር አመት እንደዚህ አይነት ግጭት ሲፈጠር። የሲቲ ጨዋታ ላይም እኮ እሱ ነው አይደል እንትን ያደረጉት። ቀይ ካርድ ሲያዩበት እኮ እሱ ነው ያስወጡት። ለሁለተኛ ጊዜ ነው ተመሳሳይ ነገር ሲነሳ የነበረ። እሱ አለ እንደዚሁ ከታክቲካል ጋር በተያያዘ አይሰማኝም የሚል ሀሳባቸውን አስቀምጧል እና የባለቤቱ ልጅ አይነት ነገር ነው የሚል ሀሳብ ነው እያስቀምጠው የሚ ዲላውራንቴስ ነው ያመጡት። ራሳቸው ነው ኬቨን ድብሩነን አነጋግረው ያመጡትና እሳቸው ስላመጡት በጣም እየተሸገርኩ ነው ለስራ የሚል ሀሳብ እያስቀምጡ ነው። ወይ በስርአት አይታዘዝም ወይ ደግሞ እንዳስቀምጠውም ደግሞ ሳደርግ ሌላ ጥያቄ እየተነሳ ነው ና ኬቨን ድብሩነን ላይ ከፍተኛ ጥያቄ አለ ይብሎ ከትናንትናው የግማሽ ደርዝን ጎል ሽንፈት በኋላ ጥያቄያቸውን ያነሱበት ተጫዋች እሱው ነዋል። ማንቸስተር ዩናይትድ አንድ ደጋፊ አለ ፍራንክ ሌት የሚባል ሀያ ዘጠኝ አመቱ ነው። ጸጉሬን አልቆረጥ የሚያለ ማንቸስተር ዩናይትድ አምስት ጨዋታ ካላሸነፈ። ማንቸስተር ዩናይትድ ከቸልሲ ጋር በነበረው ጨዋታ ኦልድ ትራፎርድ ተገኝቶ ጨዋታውን አይቷል። ማንቸስተር ዩናይትድ ቸልሲን ያሸነፈበትን ጨዋታ እና በዛ ጨዋታ ላይ በነገራችን ላይ ባንዴ ነው ግማሽ ሚሊየን ተከታይ ያገኘው። ይሄ መረጃ በአለም ከወጣ በኋላ ግማሽ ሚሊየን ተከታይ ባንዴ ያገኝቷል በወራት ውስጥ እና ፍራንኪሌት በዛ በተገኘበት ሰዓት ብዙዎቹ ያው በቃ አዲስ ነገርም ስለሆነ አብረውት የነበሩት ሰዎች ሲያበረታቱት ምናምን ሲያወሩት ምናምን ነበረ። አንደኛው ደጋፊ ግን የሚያደንቅ መስሎ መጥቶ ጸጉሩን የነጮው ይዞ ጸጉሩን ማለት ነው ይዞ እና ምን ታሟርታለህ ምናምን አይነት ነገር ብሎ በዛ አይነት መንገድ የቅናትን መንፈስ ይመስላል ይላሉ፣ ሌላም ይላሉ። ብቻ ጸጉሩን እንዳይሆን አድርገው ይዞ እንደ የመደብደብ ስሜት ያለው ነገር አድርጓል ነው እና ያንን ተከትሎ ያንን ያደረገው ደጋፊ ኦልድ ትራፎርድ እንዳይገባ ተከልክለዋል፣ መቶ መቶ የሚል መረጃ በአሁኑ ሰዓት እየወጣ ነው የሚገኘውና ሌላ መነጋገሪያ ሆኗል። ይህ ሰው ትናንት የጎዳለው ግድ የለም በቅርቡ ጸጉሩን ይቆረጣል፣ እመኑኝ። ማንቸስተር ሶስት አምስት ተከታታይ ያሸነፉ ሶስት ነው የቀራቸው፣ ሶስት ካሸነፉለት ይቆረጣል። ኖቲንጋም ፎረስትም አለ ኖቲንጋም ፎረስት ነው ቀለቀለ ያሉ ጨዋታዎች ናቸው። ብራይተን ነው እንግዲህ ከፊቱ ትንሽ ከበድ ያለው በተከታታይ ዓመታት በመጣበት አምናም ሶስት ተከታታይ ዓመት ነው ያሸነፋቸው እየመጣ ማሸነፍ ሆኗል። ስለዚህ እሱ ነው ያለው እና ፍራንክ ሌት ጋር በተያያዘ ይህ ትንሽ አነጋጋሪ መረጃ ነው። በርናንዶ ሲልባ ያው የሲቲ ወርቃማው ትውልድ እያበቃለት ያለ ይመስላል። ኬቨን ድብሩ ነው ወጥተዋል። አንደ በርናንዶ ሲልባ ሊወጣ ነው እና ነገ በርናንዶ ሲልባ አመቱ እንደተጠናቀቀ ሁለት ሺህ ሃያ ስድስት ላይ ኮንትራቱን ስለሚያልቅ አልተራዝምም። የማራዝም ፍላጎት የላቸውም። ጉንዶጋንም ወጥቷል። አሁን ደግሞ በርናንዶ ሲልባ እነሱን ተከትሎ አመቱ መጨረሻ ይወጣል። አብራችሁ ለነበራችሁ ሁሉ ከልብ እናመሰግናለን። አሉ አፍሬዮና ሶፎንያስ እኛው ነበር። ነገ በሳሳ ስድስት ተኩል እንገናኛለን።